እግዚአብሔር በወዳጆቹ ላይ አድሮ የሚሰራው እጹሕ ድንቅ ነው፣ ይላል። ርዕሳችን ይህ ነው። መዝሙረ ዳዊት መዝሙር 67 ቁጥር ሰላሳ አምስት ላይ መነሻ አድርገን እንደ እግዚአብሔር መልካም ፈቃድ ይችን ደቂቃ የእግዚአብሔርን ቃል ሰምተን የእግዚአብሔርን ድንቅ ስራ ተመልክተን ተረድተን እኛ እንድንሰራና የቅዱሳን በረከት እንዳድርብን ነው። ስለዚህ ለሁላችንም እግዚአብሔር አምላክ ሰምተን የምንተገብርበትን የቀና መንፈስ ያድለን። ስለዚህ ዛሬ ሁላችንም እንደምናውቀው አመታዊ በዓል ነው። በመጀመሪያ የሰማይቱ የቅዱስ ጊዮርጊስ ንግስ ወይም ደግሞ አምደቤቱ በሚል የኢትዮጵያ ሊቅ ቅዱስ ያሬድ አስቀመጠው ልክ ዛሬ ቤተ ክርስቲያን ጽላቱ ባለበት ወሎ ስታመሰግነው እግዚአብሔር ሲመሰገንበት ያደረ ታላቅ ሚስጢር ይህ ነው። ሁለተኛ ዕለተ ሰንበት ነው። ዕለተ ሰንበት ደግሞ አመታዊ ቀለም አለ። በመዝሙሩ በዝማሬው እግዚአብሔር ሲመሰገንበት ያደራል። ሦስተኛ ወራዊ በዓል ሁልጊዜ የምንሰግድለት አምላካችን ፈጣሪያችን በአንድነት በሦስትነት ሲቀደስ ሲሰለስ የሚኖረው አጋዕዝተ ዓለም ሥላሴ እናስባለን። ስለዚህ የዛሬው መዝሙር እንዲል ስለ እግዚአብሔር ድንቅ ሥራ ሲናገር ይተዘኪሮ አበሳ ዚያነ የያደገን ፍጹመ ልማስን ሄር እግዚአብሔር በሁለት አይልቃል ነው የሚጨርሰው እግዚአብሔር የቀድሞ ጥፋታችንን በሌላችንን ሳያስብ በቸርነቱ በይቅርታው እንዳንጠባ ታደገን አዳንን ብሎ ቅዱስ ያሬድ በዝማሬው ሊቃውንቱ ሲዘምሩ አድረዋል። ስለዚህ ክርስቲያኖች ይቀጥልና ሁለተኛውን አይለቃል ቃል አዘዞ ሙሴ ለሕዝብ ያገሮ ሰንበጠበት ስቅ እንሆ ሙሴ ከእግዚአብሔር ተልክ በሕዝቦች ርስት የምትሆናቸው ከናንን እንዲወርሱ እግዚአብሔርን እንዲያመልኩ በህግ እንዲመላለሱ ሰንበትን በእውነትና በቃል እግዚአብሔር እንዲያከብራት አዘዛቸው ነው። ከታዘዘው ትእዛዝ እኛ ሁላችንም ሰንበትን የማክበር ግዴታ አለብን ኦርቶዶክሳውያን እና የዛሬው መዝሙር ይህ ነው። ስለ ወንጀሉ ስንሄድ ሁልጊዜ የምንመማረው አይልቃል ስለሆነ እኔ ዛሬና እናንተ እንመማርበታለን ብዬ የመረጥኩት ርዕስ መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በወዳጆቹ ላይ አድሮ የሚሰራው ስራ ድንቅ ነው፣ እጹብ ነው፣ ግሩም ነው ይላል ክቡር ዳዊት። ኦርቶዶክሳውያን እግዚአብሔር አምላክ እንደ ሰው በሀይት በስልጣን ወዳጅ መርጦ ወዳ የሚያደርግ አምላክ አይደለም። እግዚአብሔር ከላይም ከታችም መርጦ የሚያዳላ አምላክ አይደለም። እግዚአብሔር ወዳጅ ያደረጋቸው ወዳጅ የሆኑ እነማን ናቸው ስንል እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ሰዎች ናቸው። ኦርቶዶክሳውያን የእግዚአብሔር ወዳጆች መባል ምን መታደል ነው! በእውነት እግዚአብሔር አምላክ በወዳ ቹ ላ አድ የሚሠራው ሥራ ድንቅ ነው አለ። ይህንንም ደግሞ እግዚአብሔር አምላካችን ሰብሮ በመጣ ጊዜ ለደቀ መዛሙርቱ ለሐዋርያት ሲነግራቸው እንዲህ አላቸው። እነ በእኔ ብታምኑ በእኔ ብትኖሩ እኔ የሚሠራውን ሥራ ትሰራላችሁ ከእኔም በላይ ምን ትላላችሁ? ትሰራላችሁ። አያችሁ ዛ ቅዱስ ግን በደም ሲያስረዳ የማቴዎስ ወንጌል ስናነብ የምናገኘው ቃል አምላካችን ሰውሮ የሰራቸው ታምራት የሰውን ሊና ሊደርስበት ወይም ደግሞ ሊረዳው የማይችል የጸለቀ፣ የመጠቀ ታሪክ አለ ወይም ደግሞ የተጻፈ ያለ ነገር ግ ሰይይሻል ቃል ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ያለው ባለቤቱ ኢየሱስ ክርስቶስ ለደቀ መዛሙርቱ እያው ቃኑ ሲያስተላልፍላቸው እንዲህ ብሏቸዋል። በእኔ ብታምኑ በእኔ ብትኖሩ እኔ የሠራሁትን ትሠራላችሁ። የሠራሁት ቀላሉ ከዚህ በላይ መሥራት እንደምንችል ስልጣን ተሰጥቶናል። ይህ ቃል ይህ ስልጣን የተሰጠ በወቅቱ ለነበሩ ለደቀ መዛሙርቱ ሐዋርያት ብቻ አይደለም እስከ ዕለተ ምጽአት የእግዚአብሔር ወዳጆች ለሆኑ ሁሉ ነው እንጂ። ይህንን ነው ከወዳጆች አስቀድሞ በጥቂቱ እንዲህ አለ እ እግዚአብሔር በወዳጆቹ ላይ አ የሚሰራው ሥራ ድንቅ ነው አለ። አሁን ድንቅ ነው። ዛሬው ታምራት ይደረጋል። እግዚአብሔር ሥራውን አላባረጠም ይሰራል ለትሮች ቱራታቸው ምድራት ለመልካሞች የመልካምነት ውጤትን ይሰራል። እግዚአብሔር አምላክ እኔ የሚደንቀኝ ነገር እግዚአብሔር በወዳጆቹ ላይ አድሮ የሚሠራው ሥራ ድንቅ ነው የሚለው አይልቃል ልብ ብለን አይተን ነው ከሆነ በሁለህ የእግዚአብሔር ወዳጆች እነማን ናቸው? ክርስቲያኖች የእግዚአብሔር ወዳጆች ለመባል እግዚአብሔር አምላክ ሰንበት እግዚአብሔርን መፍራት ነው። አሁ እግዚአብሔር አምላክ ለብዙ ዘመናት ለረጅም ወራት ዓለም በልቡና ከተመራች በኋላ ሰው ሕግ እንደሚያስፈልገው ስላወቀ ሰው ሕግ ማሰሪያ፣ ሕግ ከለላ እንዲሆነው በሙሴ አድሮ በሲና ተራራ ላይ ሕግን ሰርቷል። ነው አላወቅንም፣ አልሰማንም፣ አላየንም እዳይሮ፣ ምስክር አስቀምጠልክን ሰርቷል። ይህም ደግሞ የሥጋ ጊዜያዊ እንጂ ፍጻሜ የሌለው ስላልሆነ ይህ እግዚአብሔር አምላካችን ራሱን ዝቅ አድርጎ ወደ እቻ ል መጥቶ ስጋ ለብሶ እነወገ ወንጀልን ሰርቷል። ክርስቲያኖች፣ ይችን ህግ የጠበቀ ነው የእግዚአብሔር ወዳጅ የሚባለው ታምሬ የሚደረግለት ታምሬ የሚያደርግ የጸለየውን የሚሰማው የለመነውን የሚቀበል ማለት የእግዚአብሔርን እጅ የጠበቀ ነው።

ብዙ ደግሞ እግዚአብሔርን የሚቃወሙ የእግዚአብሔር ጠላት የሆኑ የዲያብሎስ ወዳጆች የሆኑ በተቃራኒ አሉ። የዛሬውን በዓል ስንመለከት የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓል ሶስት መሠረታዊ ነገሮችን እንመለከታለን። ሁለተኛው እዚህ ላይ ገለጻ አድርጌላችሁ የመህል ዓለም እንደ ቅጠል የረገፈበት አርባ ሰባት ሚሊዮን ክርስቲያኖች የተጨፈጨፉበት የሰቆቃ ዘመን ያበቃበት ያከተመበት ድዮቅልጥያኖስ መሰረቱ ከስር መሠረቱ የዚያውላ ንዟን ደም በቀል የተበቀለ የሰማይ በመሰረቱ ቅዱስ ጊዮርጊስ በሕይወተ ሥጋ አለ ከሠራቸው ታምራት በሌላ ጊዜ በሌላ ዘመን ዛሬ የሚያደርጉት ምራት ብዙዎች ናቸው። የሚገርማችሁ ነገር አሁን በልዳ ውስጥ ልዳ፣ እንግዲ እንደምታውቃት፣ ዛሬ በታሪክም በሌላ ምክንያት ቀድማችሁ ስለምታውቁ የድሮ ፓርስ ግዛት ናት፣ የአሁኑ ፍልስጤም ውስጥ ያለች ልዳ የምትባል ሀገር ናት። እዚያ ላይ ቤተ ክርስቲያን ለበስ አ የሚጠረግበት ክርስቲያኖች የሚጠለሉባት ጉዳያቸው ማዘሯቸው የሚፈታበት ከእግዚአብሔር ጋር የሚገናኙባት። ዲዮቀልጥያኖስ ይገርማችሁ፣ ዲዮቀልጥያኖስ የበጃቸው ክርስቲያኖች አርባ ሰባት ሚሊዮን ናቸው። በዓል ቀላል ይመስላል አይደል? ክርስቲያኖች ሊወቀልጥያኖሴ የምንሰማ እኔርኝ ኃይል በኔ ያለ አልና፣ እሱ ሰራዊቱን ጠቅሎ መጣ። ወደ ቅዱስ ጊዮርጊስ የተመረስ ሲገባ ቅዱስ ሚካኤልና ቅዱስ ጊዮርጊስ እየበረሩ መጡ። ቅዱስ ጊዮርጊስ በሩ ላይ በለከተው።

የተባለችዋ የተባለችዋ እናት ሰቆቃ የተቀበለችበት ዓለም ነው ክርስቲያኖች ይለኛ አዲስ አይደለም ነገር ግን አለሙም ያልፋል ዘመኑም ያልፋል ዘመኑ ይተካል አርባ ሰባት ሚሊዮን ክርስቲያን የተጨፈጨፉባት እንደገና እ ኃይላማት ክርስቲያን እንዲመሠረቱ ቤተክርስቲያን እንድታፈላ እነወደግንጉስ ቆስጠትሆን ተክፋል እግዚአብሔር እና እጥር ሲል ዛሬ ሰማይቱ ቅዱስ ጊዮርጊስ በሕይወተ ስጋ ሳለ ብዙ መከራ ሦስት ጊዜ ሙቶ በአራተኛው ነው አክሊልን የተቀዳጀው። ነገር ግን ቢቆርጡት፣ ቢፈጩት፣ ቢቆርጡት እግዚአብሔር እያስነሳ እግዚአብሔር እያሳፈራቸው እየወጣ ተአምራትን እያደረገ እግዚአብሔር

ዓለም ሌላ ዓለም የራሳችንን ትተን የሌላው መናፈቃችን አጋልጦ ሰጥተናል። እንመለስ ወደ ቤተ ክርስቲያንን ንቅለብ ሰማይቱ ግን ንግስና ለማምጣት

አምላክ ስላለ ያምናል። ወሰዱ አሰሩት። መበለቷ በጣም ደግናት ግን አላመነችም ነበረ። ስታየው መልኩ ያማረ፣ እግዚአብሔር በውበት ላይ ውበት ጨምሮለት ውበት የተጨመረለት ግን በመኮኳኑ በመላቱ በመቀጣቱ አይደለም፣ እግዚአብሔር ነው ውበቱ የነበረው። እንደዚ አይነት ወጣት በረሃብ እየሞተ ምን ብዬ መቀመጥ አለብኝ? ወጣ ብዬ እስኪ እንደው አንዱ ይሰጠኝ ብላ ለማምና ለማምጣት ወጣችላል

ምር ድንቅ ነው። ይህን ነው ዛሬ ተረት ተረት የሚልቀው ነው። ነው የሆነ የተደረገ የተጨበጠ በዓይን የታየ በ የተዳሰሰ ታሪክ እንዴት ታምራት ላገላ ተረት ተረት ይባላል። ኦርቶዶክስ ላልገባው ነው። ግን አምላካችን ደግሞ ተናግሮ ከኛ በላይ ትሰራላችሁ ይችላል። አዎ እግዚአብሔር የሚሳነው ነገር የለም። ያደርጋል፣ ይሰራል። ዛሬ ይሰራል። ተቋረጠ ታምራት የለም ከዚህ በኋላ ይች መበለት መልስ ስብላ አጣችና፣ ስትመለቅ ስትመለክ ቤቷ፣ ሌላ ታምር፣ ምሰሶ የደረቀው ምሰሶ ሰማይ ሰማይ ያጠቅሶ አብቆ አብቆ የሚና ነገር ገባችና፣ ሰጣይ ሞሰቡ በእንጀራ ዱቄቱም ምሩም ዘቶ ሞልጣል። አሁን አኮሙ ክርስቲያን ተመስሎ ሰባ መዛሀሪ የክርስቲያኖች አምላክ ሰው መስሎ በሰው ተመስሎ ቤት የመጣ እንዳለችና፣ ዘለለች የሚገርባቸው አንድ ጉድ ነበር ቤቷ ውስጥ። ዛሬ በየቤቱ ብንገባ እግዚአብሔር የሚያውቃቸው እግዚአብሔር የሚቆጥራቸው ሰው የደበቃቸው ስንት አሉ እኮ ሰው የማያውቃቸው። ይቺ እናት አንድ ልጅ አላት፣ ጀሮ የማይሰማ አይኑ የማያይ የማይናገር እጅግሩ

አግሮም የቀሮች ተፈውሶላታል። ስለዚህ የዛሬው መጽሐፍ ምን ይላል ካላችሁኝ፣ መንክር እግዚአብሔር በላዕለ ቅዱሳኒሁ አምላከ እስራኤል ውእቱ ይሁ ኃይለ ወጽንዐ ለሕዝቡ እንት የእስራኤል አምላክ ለሚያምኑት ለሚታመኑበት ኃይልን ጽናትን ይሰጣቸዋል። ወይት ባለክ እግዚአብሔር ሌሊት ላይ የተሰበከው ምስባክ ነው። ስለዚህ እግዚአብሔር ኃይል ጽል የሚሆን እሱ አምላካችን ስላለ እኛ የሚጠበቅብን ከእግዚአብሔርን ቃል መውጣት እግዚአብሔርን ማምለክ በሕጉ መመላለስ ታማኝ መሆን። ስለዚህ እግዚአብሔር አምላካችን ወዳጆች ብሎ ይጠራናል። ከወዳጆችም በላይ ደግሞ እኛ ኦርቶዶክሳውያን ልጆች ብሎ የሚጠራል። እኛ አባታችን ሆይ ነው የምንጸልይ፣ ዞትር የምንለምነው አባትና ልጅ ነን። በአባትና በልጅ የሚቋረጥ እኛ እግዚአብሔር ልጆች ነን። ደስ ይበላችሁ፣ እንኳን ደስ አላችሁ። ስለዚህ የዛሬው ታሪክ በአጭሩ ይህን ይመስላል። ያስተማረን የገሰጸ የአባቶቻችን አምላክ ስሙ ለዘላለሙ የተመሰገነ ይሁን። ወሰባት ለእግዚአብሔር ወሎላድቱ ድንግል ወሎመስቀሎ ሆን